የግፈኛዋ ሚስትና የሰራተኛዋ ፍጥጫ ክፍል 34 ተለቀቀ። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭ ተመልካች ቤተሰብ እንደምን አላችሁ? ባላችሁበት ሰላማችሁ ብዝት ይበል። በባለፈው ክፍል እንዳየነውና እንደተመለከትነው ዳኒ እንግዲህ በኤደን ካሌብን እየጠረጠረውም ስለነበረ እንግዲህ የቅናት መንፈስ ተጫጭኖት እንግዲህ ካሌብ ባለበት ሂዶ እንግዲህ ጉሮሮን አንቆ ግብግብ ሲፈጥሩ አባባ ደርሰው ሁለቱንም እንግዲህ ገላግለዋቸዋል ማለት ነው። እናም እንግዲህ ዳኒ አሁን ላይ ምን ማድረግ እንዳለበትና ምን መስራት የሚይዘው የሚጨብጠው አቷል ማለት ነው። ምክንያቱም ያሰቡት ዓላማቸው ሁሉ ምንም አልሆንም፣ አልተሳካላቸውም። እናም እንግዲህ አባባ በጣም ተቆጥተዋቸዋል። አንተስ ምንድን ነው እንደዚህ የሚያደርግህ አንተኛው ስለምንድን ነው የምትደባደቡት? በማለት እንግዲህ ከግራና ከቀኝ አድርገው ዳኒንና ካሌብን ቢጠይቋቸውም ነገር ግን ዳኒ እጅጉን በጣም በሚገርም ሁኔታ ስሜታዊ እንደሆነም ይናገራል ማለት ነው። አባባ እንግዲህ ዳኒን ይቅርታ ጠይቀው ካሌብን በማለት ይቅርታ ማስብሎታል። እንዲሁም ደግሞ ካሌብንም ይቅርታ በለው ሲል ካሌብ መቋቋምና ከነሱ ጋር እንደዚህ ፊት ለፊት መታየትን አልፈለገምና ተነስቶ ካጠገባቸው ወጣም ብሎ ነበረ። እናም እንግዲህ እስከ መቼ ነው ግን እዚህ ቤት የሚቀመጡት እያለም እንግዲህ ካሌብ ለአባቱ ጥያቄ የሚጠይቀዋል። አባትየው እንግዲህ ሁሉን ነገር በብልጠትና በሲስተም ነው የሚያቸው የሚመለከቷቸው፣ እና እስኪ ቆይ ልጄ ረጋ በል ምን እንደሚያደርጉና ምን እንደሚያስቡ ለማወቅ እዚሁ ከኛ ጋር ቢቀመጡ ይሻላሉ እያለም እንግዲህ አባት ለልጁ መልስ ይሰጣል። ልጁ እንግዲህ ካሌብ እጅጉን በጣም ሁሉም ነገር ከአቅሙ በላይ ሆኖበት እጅጉን በጣም እየተናደደም እየተበሳጨም ይገኛል ማለት ነው። ኤደን እንግዲህ ከአባባ ምክር አንዳንድ ነገሮችን ትፈልጋለች እና በሚያስፈልጋትና በምትፈልግበት ታይም ለአባባ እየደወለች ቤታቸውም ትመጣለች። አባባን እንግዲህ ስለ ዳኒ አንዳንድ ነገር ብትጠይቃቸውም ነገሩን አጣሪ በሲስተም እያሉ እንግዲህ በብልሃት አንዳንድ ነገር እሳቸውም ለኤደን ይሏታል ማለት ነው። ይህ ነው ብለው ነገሩን ግልጽ አድርገው መናገር አይፈልጉም። ነገር ግን ራሷ በራሷ መንገድ እንድትደርስበት፣ ዳኒ ማን እንደሆነ እንድታውቅ ይፈልጋሉ። መንገድ መንገዱን ብቻ ነው እየመሯት ያሉት። እሷም እንግዲህ እሺ ብላ ከአባባ ጋር በምትፈልግበት ታይም እየደወለችላቸው ትመጣለች ማለት ነው። ቲናና ኤደን እየተገናኙ ነው እንግዲህ። ቲና እቺ ኤደን ምንድነች ለዚህ ቤት እያለችም ግራም ተጋብቷታል። ስትጣላትም ነበር። አንቺ ቆይ ባሌን የምታማግጭ ለምንድን ነው ብላም እንግዲህ ቲና ኤደንን እንግዲህ ወደ መሳደብም ደረጃ ደርሳለች ማለት ነው። ኤደን በጣም ምሁርና የተረጋጋች ጥሩ ስነ ምግባር ያላት ሰው ናትና፣ አንቺ ንግግርሽን አትጨርሽም መሰል ቶሎ በማለት ምክንያቱም የምትላት ነገር ምንም ስላልገባት ኤዱ እንግዲህ ቲናን ትታትም ጥላት ሄዳለች ማለት ነው። ይህንን ነገር እንግዲህ ለዳኒ ስትነግረው ኤደን ይህች እህት ምን ስርዓት የጎደላት ናት ባሌን የምታማግጩ እና የምታጃጁ ብላ እኮ ሰደበችኝ፣ ብላም ለዳኒ ትናገራለች ኤደን ዳኒም እንግዲህ ብድልና ቲና ጋር መጥቶ እሷ ላይ ይጮህባታል። ማን ነግሮህ ነው እንዴትና ለምን ቆይ ምንድን ነው እሷ እዚ ቤት ውስጥ ያላት? በማለትም አሁንም ጥያቄ ብትጠይቀውም እንግዲህ ዳኒ እጅጉን በጣም ተናዶ ይቺን ሰው ምን አርጊ ብለሽ ነው እንደዚህ የወረርሽባት? በማለትም እንግዲህ ቲናን አመናጭቋት እንግዲህ ተቆጥቷትም ተመልክተናል። ቆይ አንተ ምንድነህ? ለኤደን እቺ ቆይ ምንድናት? ለዚ ቤት ውስጥ የካሌብ ጮኛ እያለች እንግዲህ አእምሮዋን እንግዲህ በዛ ውስጥ ስለዋለች ማለት ነው። ቲና እንግዲህ ወደ ትሁት ጋር በመሄድም ትሁት አንዳንድ ነገር እንድታግዛት ብትፈልግም ነገር ግን ትሁት ፊት አልሰጠቻትም። አንቺ ክፉ እያለች እንግዲህ ትሁት ለቲና ጭራሽ እንግዲህ እድልም ልሰጣት አልቻለችም። ቲና ግን ወደ ትሁት ቀረብ ብላ ስለ ኤደን ማንነትና ኤደን ማን እንደሆነች ማወቅንም ትፈልግ ነበረ። ትሁት ግን ይህንን እድል አልሰጠቻትም ማለት ነው። አባባንና ካሌብን ይቅር በሉኝ በማለትም አጠፋው ተሳሰቻለሁ ይቅር በሉኝ በማለትም ይቅርታ ብትጠይቃቸውም እነሱ ደንታም አልሰጣቸውም እና ይቅርታዋን አልተቀበሏትም ምክንያቱም የእሷ ይቅርታ እንዲህ በቀላሉ ይቅር የሚባል ስራ አይደለም የሰራችው ምክንያቱም እንግዲህ ከቤቴ ውጡ ብላ ያባረረቻቸው ቢሆንና ቢሳካላት ከቤት እንግዲህ አስወጥታቸውም ነበረ ያም እያለ እንግዲህ የንቀቷ ንቀትና የድፍረቷ ድፍረት ያው እንግዲህ ዳኒን ወንድሜ ነው ብላ ፍቅረኛዋን አምታ በአባትየው ፊት እንግዲህ ፊት ለፊት እንግዲህ ብዙ ነገር እንግዲህ ሲያደርጉ አባትየው ያው በፊት ተመልክቷል ማለት ነው። እነሱ ያንን ታሪክ አያውቁም አባትየው አያስታውስም ብለው ስለሚያስቡ ነገር ግን የወጋ ቢረሳ የተወጋ አይረሳም ነው እና አባባ እንግዲህ ቀስ በቀስ እንግዲህ ያደረጉትንና ያቃጠሉትን ያሳመሙትን፣ እነሱንም ማሳመም ይፈልጋልና ነገሮችን እንግዲህ በሲስተም እየተመለከታቸውም ይገኛል ማለት ነው። ካሌብ እንግዲህ እናንተ ቆይ አትወጡም እንዴ ከዚህ ከቤት አትለቁም አትተውንም እንዴ ብሎ በኃይለ ቃል ቢናገረውም ለዳኒ፣ ዳኒ አይኑን በጨው የታጠበ ምንም እፍረት የሌለው የማያፍር እኔማ፣ ለምንድን ነው የምወጣው ከዚህ ቤት አባባ፣ ውጣ እስካላሉን ድረስ አልወጣም ይለዋል ማለት ነው። ጭራሽ እንግዲህ እራሱንም ከካሌብ ጋር እያወዳደረ ካሌብንም እንደውም አንተም እኮ ጥገኛ ነህ በማለትም እንግዲህ ይህን ያክል ተናንቀዋል ማለት ነው። ካሌብም እንግዲህ እኔ ጥገኛ አይደለሁም የአባቴ ገንዘብ ላይ ነው ያለሁት የአባቴ ቤት የአባቴ ስራ ላይ ነው ያለሁት አንተም ልትባል ነው ሲልም፣ ዳኒ እንግዲህ አላፍር ብሎ ያው ካሌብን እንግዲህ ጥገኛ ነህ ከአንተም ብሎ እራሱን ከካሌብ ጋር እያወዳደረም ይገኛል ማለት ነው። እናም እንግዲህ አሁን ላይ ምን ማድረግና ምን መስራት እንዳለባቸው ግራ ተጋብቷቸዋል። ኤደንና ዳኒ እንግዲህ ቢነጋገሩም ይጣላሉ፣ ይገናኛሉ። መጨረሻቸው ምን ይሆን የሚባለውን ነገር በጣም ዛሬ በሚገርምና እና በሚያሳዝን ሁኔታ ካሌብ እንግዲህ ለኤደን ዳኒና ቲና ምን እንደሆኑ ያላቸውን ዝምድና በይፋ ይነግራታል ማለት ነው። ዳኒና ቲና ወንድምና እህት ሳይሆኑ ፍቅረኛሞች ናቸው በማለት እንግዲህ ሳታፍር እቤቴ በትዳሯ ላይ እንግዲህ ፍቅረኛዋን ይዛ የመጣች ሰው ነች ብሎ እንግዲህ እሱም ቢሆን እንግዲህ የአባወራን ሚስት የሚያማግጥ በማለት እንግዲህ ኤደን በጣም ባላሰበችው መንገድና ይሆናል ብላ ባልገመተችው ባልጠበቀችው ሁኔታ ላይ ካሌብ እንግዲህ እውነቱን ፍርጥ አድርጎ ነግሯታል ማለት ነው። እኔ የደረስኩበትን እውነታና ያየሁትን እውነታ እወቂ እይ ብዬ ነው ዳኒና ቲና ፍቅረኛሞች ናቸው በማለት ብዙ ስታልምለትና ብዙ ህልም ያላትን ሰው እንግዲህ ካሌብ እንግዲህ እውነታውን ፍርጥ አርጎ ነግሯታል ማለት ነው። ብዙን ጊዜ አባባን በተደጋጋሚ ብትጠይቃቸውም አባባ በራሷ መንገድ እንድታወቅ ነው እንጂ የሚፈልጉት ነገሩን ፍርጥርጥ አርገው መናገር አልፈለጉም ነበረ። እናም እንግዲህ ሁሌም ግን በቅኔና በሲስተም ይነግሯታል ዛሬ ላይ ግን ነገራቶቹ ከአቅሙ በላይ የሆነው ካሌብ እንግዲህ ስለ ቲናና ስለ ዳኒ ያላቸውን ቀረቤታ ፍቅረኛሞች እንደሆኑ ነግሯት ድራማው የተቋጨው ማለት ነው። ኤደን እንግዲህ ምን ታስብና ምን ትገምት ይሆን? ይህም ማለት እንግዲህ ሁለቱም የተጎዱ ሰዎች ስለሆኑ በአባባ ምክርና ፍላጎት ኤደን እና ካሌብ ባለትዳር ወይንም ደግሞ አንድ ላይ ተጣምረው ይኖሩ ይሆን? ኤደን እንግዲህ አግብታ ወልዳ መኖርን ትፈልጋለች። ይህንንም እንግዲህ በጉጉት ስትጠብቀው ነበረ፣ ከዳኒ ማለት ነው። ዳኒ ግን የእሷን ፍላጎት እንግዲህ ሊያሟላላትም ሊያሳካላትም አልቻልም ማለት ነው። ፍላጎቷና እንግዲህ ህልሟ ከእሱ ጋር መኖር ብቻ ነበረ። ነገር ግን እሱ እንግዲህ ላም ባልዋለበት ኩበት ለቀማ እንደሚባለው፣ እሱ ምንም አይነት ነገር ስራ ሳይሰራ ነገር ግን ገንዘብን በተዘዋዋሪ መንገድ ሲጠብቅ ነበረ። ይህ ደግሞ አልሆነም አልተሳካም ማለት ነው። እናም እንግዲህ ኤደንም እውነታውን አውቃለች። ከዚህ በኋላ ለዳኒ ምን አይነት አመለካከት ይኖራትስ ይሆን? ምን ስታደርገው ይሆን? ከካሌብ ጋርስ እንዴት ይሆኑ ይሁን የሚለውን አባባ ባሉት መሰረት፣ ካሌብ ሁለታችንም በቃ የእኛ በምንላቸው ሰዎች ነው የተከዳነው የተጎዳ ነው እና ሁለታችንም አንድ ላይ ሆነን ጉዳታችንን ማካካስ አለብን ብለው ይመካከሩና ኤደን በአባባ ሀሳብ ተስማማ ይሆን አድማጭ ተመልካች ሁላችሁም እንግዲህ ሀሳብ አስተያየታችሁን በኮመንት አስቀምጡልን ማለት ነው እናም እንግዲህ የዛሬው የክፍል ሰላሳ አራት የግፈኛዋ ሚስትና የሰራተኛዋ ፍጥጫ ይህንን ተመልክተናል ማለት ነው እንግዲህ በጉጉት ስንጠብቀው የነበረው ፓርት ላይ ደርሰንበታል። እሱም እንግዲህ የቲናና የዳኒ ፍቅረኛሞች መሆናቸውን ይፋ መድ